ሴት ወንዱን አባብሎ በሱ መንገድ ዶለ የእስላምን ልጅ ሁላ ሶላት ከለከለ። ኸይረኛውም ሁላ አተ ኸይራ ገለለ የአባ ሙራ መንገዴ ሁሉም ተከተለ። የኢብሊስን ምክር ሁሉም አዳመጠ። ትንሹም ትልቁም አዱንያ መረጠ። ወደ ላይ ወደ ታች ሁሉም ተሯሯጥ

ምነው ሰብራ ሳጣን ቀልባችን ታመመ የኪብሪያ ጥምጣመ ሁሉም ተመተመ ሙራዴና ሙራዴ አልተገጣጠመ ሰው ዛሄር ነው እንጂ ውስጡን አልሰለመ የሁሉ መሄጃ መንገዱ ጨለመ የሁሉ መሄጃ መንገዱ ጨለመ መንገዱ ጨለመ ሁ ነጋዴነኛለ ብቻውን ዋአለለ ንግድ በኛ አይነቱ ለእኔ ይሁናለ። ገበሬነኛለ ብቻውን ዋአለለ እርሻ በኛ አይነቱ ለእኔ ይሁናለ። እኔኔ በማለት ሞላውም ታገለ የመክሉቅን ስራ ኻሊቃ አስተዋለ። የሕዝድን ዘበኛ ጌታችን አዘዘው በጎሚ ሴት ወንዱን ንስበሷ እያያዘው ጌታችን አየና የኸልቁን ክፋቱን ፈውጀን ፈውጅ አድርጎን ሰደደው አፋቱን ሰደደው አፋቱን ኸልቁም የሚያስተውለው በዱንያ መልፋቱን

ጀበ ዑለማ ቢናገር የሚሰማው ጠፋ፣ ማንሰምቶ ማንነግሮ ኪታቡም ተረፋ። ሰው የሚበሳጨ የሚቆረቆረው ዶንያ ሲያጣ ሆነ ገንዘብ ሲቸግረው! ሰውዬ ይበሳጫል ዶንያ በማጣቱ ይኖር መሰለው ይዘላለም ሀያቱ! ለዱንያው ለዲኑ ሰው ታልተባበረ፣ ሙዕሚን ተገናይቶ ታልተመካከረ፣ ሴት ወንዱ በኢማን ቀልቡ ታልሶበረ ዱንያውስ ራ መተ ደበረ ተደረጀ ሁሉም ታንገት በላይን የወንዲ ሙ ሁላ አይሽ ተበላሽ አንዱ ላንዱ መዘን አንዱ ላንዱ ማዘን የለው፣ መስማማት ዑምራችን አለጋ በመተማማት። ወንድሙን ማሐሰዲ ክብሩን ይቀንሳል፣ በሁለቱም አገር አይሻ ያደፈርሳል። ወንድምን በመጥላት ምን ጥቅም ይገኛል? በማይጠቅም ነገር ሰው እንዴት ምን እንዲህ ያለው ስራ ናት፣ ፊ መስለኛል ዛሬ ተያዘውን፣ አንዱ ላንዱ ርዳታ ኩራት፣ በወንድም ላይ ሒዝድና አሜታ። ወንድሙን ሲያይ ሁሉም በመንገድ ወንድም ሲያይ ሁሉም ነፍሱ ኮርታ፣ ገፍቶ ማለፉን ዋለ ሳይለው ሰላምታ ሐሰድ ምን ይጠቅማል በወንድም ኩራት፣ አዱንያ ምላይ ገኘ አኸይራ ማጣት፣ አኸይራ ማጣት። ወንድሙ ሲናገር መቹነት ይለዋል ደግሞ፣ እሱ ምን ያውቃል እያለ ያ መዋልን የበልጥን የበልጥ ብሎ ተፎካክሩ

ለሃቱ ጠፋ አንዱንም አናውቀው ሁሉም በያለበት ኮራች እና ቀልቡ አዋቂ በእውቀቱ ሀብታም በገንዘቡ ይሄ ኑሮ አይደለምን እንዲተናንቁ እድገት መች ይገኛል ተዋዱዑ ለቆ እንኳን እሱ ወንድሙን ወንድሙ ሊያልቀው ገና መጀመሪያ አንዱ አንዱ ናቀው። ስራችን ሆነና በጣም የሚያስከፋ የኸይር ማገኛው በላቱ ጠፋ። ወንድም ተገናኝቶ እንዳይተቃቀም የተደረገበት ድግምቶ አልታወቀም የተደረገበት እዲ ግምቶ አልታወቅም። የብ ወንድምን ተመጥላት ወንድም ተማሐሰዴ ነበር ዋናው ስራ ችጋር ማስወገድ ነበር ዋናው ስራ ችጋር ማስወገድ ተጠንቀቆን ድሜን እንዳትቀየዲ ባባ ሙራ መዛ በተዋት ቀለዲ የኢብሊስ ጦሪቃ የኢብሊስ መንገዲ መጀመሪያው ነበር ኩራትና ሒስዲ። ይቅርብ ወንድሜን እንዲህለውርዲ ተ ቁርአን ተሓዲስ የለላው ሰነዲ ጠቃሚህን ትተህ ደህናው መንገዲ በጠማማት ሂድ በሆነው ውልግዲ። ነገሩ ሁላ እኔም ይገርመኝ እሚሉት ሰዎቹን እኔ ወለይ ነኝ ባልተሰጠው መቃም በነፍሱ ቢጠራ ደረጃ ይጨምርም ተሚስ ቃለ ዘራ እና አላህ በሚሰጠው ንቃት አልተፈራ የሚሰማው የለም በራሱ ቢያወራ በራሱ ቢያወራ በኒ አደም ሲባል ያዘ መከራ፣ እንመስገናለን ባልሰራ ነው ስራ፣ ባልሰራ ነው ስራ። ወጀቦ ጃሂሉ ዓሊም ነህ መባለን ወደዴ፣ ስስታሙም ቸርነህ መባለን ወደዴ አብሽቆ ማሽቅ ነህ መባልን ወደዴ። አሲቦም አቢድ ነህ መባልን ወደዴ። አንድ ቀን ውቶ አርጎ ሶላት አልሰገዴ። ወንዲም አረሂብ ብሎን አላስተናገዴ። አንተ ነህ ትልቁ መባልን ወደዴ። በጅህልና ግርዶ ሁሉም ተጋረዴ። ሁሉም ወንድም ጠላ አንዱ አንዱን ሐሰደ። ሁሉም በያለበት ከራማው ፈሰደ። ባባ ሙራ መዝሃብ ሁሉም ተቀለዴ። ምና ደጋለ ሁላ ዘቅዝቆ ወረዴ። አዋቂ አልጠየገን አልተመረመረ። ነፍስያ ሙኝታው ሁሉም ተገረረ ነፍስያ ሙኝታው ሁሉም ተቀረረ ሁሉም ተቀረረ ጀበ ስቀመጥ ስነሳ በሌለኛ አየ ጆሮ እየሰማናይ ጉድያየ ኸዋ አልተገኘም ሁሉም ወገለየ ሀብታሙም ተጠጋነ ሀብታሞን እያየ የሁሉም ሀብታሙም ተጠጋ ሀብታሙን እያየን፣ አላዛ ምድንም ኢማን እስልምና በፈረንካ ሆነ፣ የዛሬው ዝምድና ዲሃ እንዴት ይናቃለ ገንዘብ ተጁብ ያትረው ሊሰጣዊማቻል ጌታችን ሊያከብረው ሙኡሚናይና ቅም ዲያ ነው ተብሎ ድሃ እንዴት ይባላል? በአላህ ተወክሎ አንዳንዶቹ ሰዎችን አምር አጥንተዋል። በመላን ክብራለን ብለው ተነስተዋል።

በኢማን ቀት ብሎ በእስልምና ላይ ኢማን የውስጥ ነው አይደለም የላይ አይደለም የላይ የያዘው ጉዳውዲ ጉዳጉድ ነፍስ እያጣጣ ባህሪያችን እንዲህ ነው፣ አባጣ ጎርባጣ። ሀብታሙም ደሃውም ሁሉ ማዕቅላታ ቀልቡ አለለና ተመንገዱ ወጣ። ነገሩ ምንድን ነው? ሴት ወንዱ ቅጣጣ። አህሉ ተለወጠን ሌላ ፈሊጥ መታ። ሀቁን ተመካከረን አልተስማማን ባንዴ ፈረጃ አልተገኘም ተወደ አላህ ዘንዴ መለፍለፍ ነው እንጂ ስራውን ወሬውን ባፋችን፣ ሁላችን ምን ሌላ ሆኖ አላሳባችን። ባጀም ልናገር ሁሉም እንዲሰማ ትንሹም ትልቁም ጃሂሉም ዑለማ አረበኛ ቋንቋ የሆነ እንደ ሁጥባው ታል ተተረጎመ ብዙ ሰው አይገባው። አንዲ ሰው ተነስቶ ምክር ሲመክራችሁ የስብከት ነው እንጂ ሐቂቃ ይመስላችሁ በጣም አስቸገረን የእናንተ ሐላችሁ ቀረብ ያልን ጊዜ ትሸሹናላችሁ። እናንተ ምንትሉን ትሉን? እሄውም ደግናችሁ ሸኻያችሁ በዛ እና አደናገራችሁ፣ አደናገራችሁ ተናጋሪ ዓሊምን ንዝዝ ምን ጠፍቶ እብት ንቁት ነው እንጂ ተእጁ ገንዘባቶ። ዓሊሞቹ ሁሉ ሳይኾጡ አልቀሩም። መዓሽር ሆነና ግን አልተከበሩም። ወሬ ፍሬ የለው እባዶ ነው ገለባ። ሰምተው ታልሰሩበት መስማት ምን ሊረባ? ፍሬ የሚገኘውን እበር በመስራት ምን ያረግ መሰለ ባፉ ቢያወሩት፣ ወንድሞች አድምጡ ጀብ በትንሹ ላውራ። ጀብ ምክክር ይወዳል ዲንና ሙዳራ። ይሄ መመካከር ናይት ናችሁ ማዕናው፣ በመመካከር ነው ናገር ሚቀናው ጠቃሚ የሆነ ማናቸውም ስራ በክብደት ይታያል። ለሰው መስሎ ግራ ደርሶ የሚጠቅምን አይመስልም። አዝመራ ያስደስታል እንጂ በመህር ሲያኮራ አድምጦ ይልናገር ጥቂት ማመልከቻ፣ ስለ ረመዷኑ የመሰናበቻ። ጌታችን ይመስገን ደረስን ለዒዱ፣ ነገር ግን አዝነናል ጦሙ በመሄዱ። በጦም ያምር ነበር የሁሉም መደዱ ተወልውሎ ገብቶ ሁሉም በመንገዱ። ማማሩ እስልምናው ኢማን ሴቱ ወንዱ ረመጣን ያንተ እኮ እኮ እንደ ጎዳን መሄድህ፣ ነፍስዬ እንደልባን ተፈንጠዝ እንግዲህ እ ረመዷን ደጉቀን የሀይራቱ ማዲ የደሃናት ተባት የሚስኪን ዘመዴ ተወራቶ ሁላን ያለ የሚታደስበት የድኑ መንገድ ሶብረኛው ደጉ ቀን ተነሳ ሊሄድ ይህን አእምሮ ነበር በሱ የሁሉም መደድ ማሐባ ሚርቃናም ሶፋ መዋደድ ወደ ኸይር ስፍራም ተነስቶ መሄድ ለጀማዕ ሶላት ማምጣት እንዱሁ አሳለፍነው ነው በቧልታ በቀልዲ ረመጣን አንደጉቀን የዲኑ ከራማ የኸይር ማምረጃን የረሕመታው ድማ እስተዛህሪ ድረስ ነፍስያችን ታማ ተሸይጧን ጋር ሁናን ተበላሽታጠማ ናባ ሙራ ታስሮ ድምጡ ባይሰማ፣ ሀይ ልቅዋ ገኘን ለዲናችን ማ ሁሉም ለበሰና የዒባዳ ሸማ፣ ንቁሓ እየሆነ ሰነፎም ደካማ ኢብሊስ ታስሮ ብሄድ ኢብሊስ ታስሮ ሄድ ነፍስያን ጥሏት እስቲ ንቃቷን ንቃት ዋን ዒባዳት አጣፍጧት ሽራ ሀይ ሁናን በሽታው ለቁዋት ላይል ለመቀመጥ ቁርኣን ለመቅራት መስጂድ ለማህበር ጀመዓ ሶላት አሚን ብላ ገባች ምክር ለመስማት ረመዷን ደጉ ቀን ኸይረኛ አወራት ነፍሲቱን ጠበቃት ሐራም ተመስራት ለአርዋህ ለጀሰዴ ለስራ ከላት መላሳችንን ሰውን ተማማት ማላ የዕኔ ሁሉ ወሬ ተማውራት ጆሮን እጅል ወሬን መጥፎ ከመስማት ሆዳችንም ደሞን እህል ተማብዛት አይናችን እንዳያይ ሐራም ሙንከራት ጀብ ጠብቋት ከረመ ሰባቷን በልት፣ ሰበብ ሁኗት ነበር ለማንም ኸይራት፣ ለዱንያም ለዲንም ጌታን ለመፍራት። ተወንጀሉ ሁሉን ሲኖር ሸሽጎን ረመዷኑ ሄደ። ረመዷን ልሄድ ነው የቲም አድርጎን በአነጦመው እንኳ አሐቁና አድርሰን። አንሸኝ እንሸኘው ም ነው ተላክሰን ለከርማ አላህ ቢሻን እንድሁ እንደ አለን ደህና እንቀበለውን። አመታ ድረሶን ጀበ ጀበ ሁነ ረመዳን ደጉቀን አይብ ሰታሪያችን። እኛም በሱ ነበር ዐቢድ መምሰላችን። ይኸው ማታ ማታ መስጅድ መሄዳችን

ረመዷን ተነሳ ጓዙን ተቀለለ የድንኳኑን አውታ ስማውን ነቀለ። ረመዷን ሄደ ተቀለለ ጓዙን ለሚገባው ሁለት ሰት ደመወዙን። ረመዷን ሄደ ጓዙን ሰላለፈ ገብና በመሃከል ገብቷ ተረፈ። ኸይራት የተባለ በእጅጉ አጎረፈ የኸይር መነጋዴ ገቢቷ ተረፈ የሸረኛ ሱቁ በሩ ተቆለፈ የአባሞራ ጭፍራ ሁሉም አጎረፈ የእኔ ቤጤም አለ ቶቶሎ ባለፈ ሳዲቶቹም አሉ ምነው ተጣደፈ። ሙራዳቸው መላ በእጅግ ተጣቀሙ አሐቁም በሚገባ ጠብቀው። የጦሙ ጦመኛ አይባልም የኔ ቢጤ ድሃ ተከልክሎ ቢውልን እህልና ውሃ። ረመዳን ደጉ ወር ወንጀል ሚያበሳው። ረመዳን ደጉ ወር ወንጀል

እስቲው ተአፍለኛው ጎበዙ ወጣቱ፣ ለጀማዓ ሶላትን መስጅድ መግባቱ። የእግትማዕ ወራት የመደባለቂያ ተብዙ፣ ወንድም ጋር የመተዋወቂያ። የመግፊራ ወራት ተአላህ መታረቂያ፣ ሑርመ ባያነው ተእሳት መለቀቂያ። የሰዓዳ ወር ነው ተውበት መረዘቂያ

የወሩ ላዋና በላጩ ታላቁ፣ ናንተ መለየቱ ጨነቀን ፊራቁ። የበረካ ወራት የኸይር አማና ሄድኮይ ቀበሌውን ባዶ አርገህወና። ውደታ ማሐባ ሶፋና ሚርቃና ተከትለው ሄዱ ያንተኑ ጎዳና። ደህና እንዳያገኘን ዘንድሮም እንደ አምና፣ አላህ ያገናኘን ለከርሞ በደህና ረመዷን ደጉቀን፣ ሄዴ ወሩን ቆጥሮ ብዙ ወንጀለኛ ተወንጀል አስምሮ ሴት ወንዱን በኢማን እዘይኑ አዛምሮ በቁርአን በሶላት መስጅዱን ነውሮ አላህ ቢሻ እንግዲህ ከርማ መቱን ዙሩ አምን ጦማው ያርገን ደሞ እንደዘንድሩ። ደሞ እንደዘንድሮ አምን ጦማው ያርገን ደሞ እንደዘንድሩ።